አሁን እንደት እንዳወሳሰበችው ታውቃላችሁ። በነገራችሁ ላይ ወንጀሏል ቴሌግራም ግሩፓቸው ላይ እነዚህ ሃምሳ ሰባቱ ላይ ማለት ነው ጉዳዩ የምንሰራው ከሀገር ጉዳይ ነው። እነዶክተር አብይም መካል ፕራይም ሚኒስትር ኦፊስ ያውቀዋል። ሀገር ለማስጎብኘት ነው የምትሄዱት እናንተ የባህል ልብስ ለብሳችሁ ኢትዮጵያ ማስተዋወቅ ነው የምትሰሩት ብላቸው በዛ ብር ከተቀበለቻቸው በኋላ ማለት ነው ከጎንደርና ከባህር ዳር ያሉትን ሰዎች እዚህ ኢትዮጵያ መጥተው ሊከሷት ሲሉ ፋኖ ናችሁ ብለን እናስይዛችኋለን ብላ ደግሞ መልሳ አዙራ፣ በቃ ሌላ ነገር ውስጥ ልከታቸው እንዲፈሩና እንዲሸማቀቁ ማለት ነው። በቃ ብሔር ከብሔር ምን ከምን በለው አዳርሳ ይዛ ማይንዷ በቃ ትበርዛለች፣ ትበርዛለች ማለት ነው። እንዴት እንደሚያሳዝ ነው። ሶ ይህንን ነገር ክሊር የምደረግ ስላለበት ነው እንደ አንድ ግለሰብ ነው፣ እንደ ሀገር የተዘረፉ ብዙ ወገኖች አሉ። መቶ ሶስት ሰዎች ናቸው እንግዲህ 57 ሚሊዮን የተበሉት ፕላስ ደግሞ ጨምርባቸው እነዚህን ሰላሳ አምስቱ ሰባዎቹ ይሄዳሉ የተባሉት እነሱን ጨምርባቸው። በግል የተበሉ ደግሞ ሌሎች በጣም ብዙ እየመጡ ነው። ሶ ከዚህም ከዛም ገብታ ታምታታውና አንተ እንዳትናገር ታደርጋለች ማለት ነው። አብረሻቸው ፎቶ ተነሳሽም፣ ፎቶ አትወድም ጋይስ፣ እሷ ፎቶ አትወድም እወ ማደገኛለች። ስለዚህ ነው አሁን ትኩረታችሁን ወደ ሌላ ሌላ ቦታ አታድርጉት። እንትና እንደዚህ ስለሆነ እንትና እንደዛ ስለሆነ ብላችሁ ግለሰቦች፣ እኛ ጋር ባለው እኛ ቲክቶክ ላይ ልማዳችን ነው ዛሬ እንሰቀላለን፣ ነገ እንወርዳለን። ዛሬ ጀግና ይባላል፣ ከሰዓት ደግሞ ተዘግዝቀን እንሰደባለን። የእኛ ጉዳይ ይደርስ። የተለያየ አላማ ያላቸው የተለያዩ ሰዎች በየቤቱ እየከፈቱ አሁን ጉዳዩን እንትን አለበት እንትን አለበት ላይ ነው ፎከስ ማድረግ የያዙት ማለት ነው። ዋናዋ ልጅ ላይ አይደለም። ስለዚህ እዚህ ያሉትን ሰዎች በቪዲዮ አሳያቸዋለሁ ምን አይነት ችግር ላይ እንዳሉ ማለት ነው። እነዚህ መቶ ሶስት ቤተሰብ ልጆች ስንት ሊኖራቸዋል ብላችሁ አንዳንድ ልጅ እንኳን ቢኖረው፣ ምክንያቱም ትዳር ነው ያፋታችሁ። በነገራችን ላይ ፎቶዋን እልክልሻለሁ እንዴት ጸልያ እንደምትደመም ማለት ነው። ስትጸልይ ተመስጧ ማለት ነው። ሃይማኖት እኮ የላትም ሴትዮዋ። በነገራችን ላይ እርግጠኛ ነኝ ይህን ነገር አጣርታችኋል ብዬ አስባለሁ። በስሟ ምንም አይነት ንብረት የላትም ኢትዮጵያ ላይ የሚሆን ሌሎች ሀገራት ላይ ቤት ነበራት። አዲስ አበባ እኔ ያለችኝ ሸጨዋለሁ በአርባ ምናምን ሚሊየን ብላኛለች። አዲስ አበባ ቤት ነበር ስድስት አካውንቷ ላይ ችን ብቻ ታግዳለች። እሷም እኮ ክስ መስርቶ እኮ በፌደራል ደረጃ ታግዳለች እኮ አካውንት ላይ ያለው 6500 አንቺ ዓለም የምትባይ ማለት ነው። ፋሲካ ከእንትን ነገር ተራብራት መስላለች። እና ይጅና ከሰሽኛ። አረ ራሴን ችዬ ልበድበት ተውኝ። ሀ ነይ ቆይ ብሎክ ላርግሽ ደግሞ ፎሎ አርጋኛለች። ፎሎሽ ይጥፋና አባትም የሰላም ስትጸልይ እህዋት ሸፍና በሃይማኖት ተሸፍና በቃ ማለት ስትመሰጥ እህዋት ገርማል። ይሄ ውሽዬ እንዴት አርጋ እንትን እንደምትል ነው እየተሸበቼ ነበር። አያችኋት ጌታዋን ስታመልኩ ማመን ከባድ ነው። በሃይማኖት ተሸፍና አውቀው እኮ ነው ሃይማኖተኛ ለመምሰል የሚሞክሩት ጉዳቸውን ለመሸፈን እንዲያመቻቸው። በእውነት ግን ፋሲካ ብዙ ቀን ባካላ ግን ተሻታል፣ ታቂያለች። ኧረ በተሰቀለው ቤት ትመጣለች እኮ ሀቡ። አብራችሁ በልታችኋል፣ ጠጥታችኋል። ኧረ በኢየሱስም ስንቴ ቤቷ ሄጃለሁ፣ ቤቴ መታለች። እንዴት ግን ዲጫከለች እኔ ኮስኑ ኮ ነው የምልሽ። እኔ እኔ ኮስኑ ኮ ነው አላ ምን ያልኩት፣ የቁም ህልም የሆነብኝ። በዛ ላይ ደግሞ ተስፋ ስሰጠኝ ብታይ እኔ እናንቺ አለምን እንዞራለን አለች። አለምን ልታዞርብኝ ፋሲካቱ አሜሪካ ልትይዝ ነበር። ክርስቶስን ልጆቻችን ካናዳ ይማራሉ፣ ልጅሽም ከልጆቼ ጋር አለች። እኔ እና አንቺ አሜሪካን እንሄዳለን አለች። እኔማ በስመ አብ ውይ፣ ቅስሜን ነው የሰበረችኝ። አባቴ ነው አርባ ሁለት ሺህ ነው አርባ ስድስት ሺህ ድርሃሙን፣ አሜሪካ ወይ ካናዳ እንድትወስድሽ ነው የሰጠሻት ወይስ በቃ? ኧረ አይደለም። እንዴት እንደሆነ ታውቂያለሽ? አስር ሺ ድርሃም ስትሰጫት እኮ አስራ አምስት አድርጋ ትመልሳለች መልሳም ታ አባቴ ሙት፣ መልሳም ታውቃለች ታውቃለች። እንደዛ ማለት ነው። አስቀድማ እምነቷን እየገነባች እኮ ነው። ዋው፣ ለጥልቁ አባቴ ሙት እንደዛ ነው። ብር ደግሞ ስሰጥሽ ብታይ ምሽርቅ እያረገች የነ ድራሃም ምሰጥሽ ቤቷ ስትሄጂ በልተሽ ምትጠግቢ አይመስላትም። ቁጭ በይ ነው ቢልኝ ነው ጠጭልኝ ነው። በስማም ቦልድ ቪላ ውስጥ ነው አፓርትመንት ውስጥ የምትኖረው? አይ አፓርትመንት ነው ቤቷ። አይ ከሀብቷ አንጻር ቪላ ውስጥ የምትኖር መሰለች። አይ አይደለም። ቤቱስ? ሰራተኛ ነበራት ቤቱ አስጥጂ? ምን አልሽኝ? ቤቱስ? ሰራተኛ ነበራት ቤቱ አስጥጂ? አዎ፣ ያን ቀን ከአንድም ሁለት ሴቶች ነበሩ። ስለዚህ ስለ እሷ ከሰራተኛዋ ምንም ነገር አልሰማሽም? ላይክ አጭበርባሪ እንደሆነች አታላይ እንደሆነች ምናምን። አረ ወይ እኔ ብታወራልኝ እራሱ እንዴ ብዬ ሰማለው። እንዴት አማታለሁ? ያኔ ለእኔ መልአክ ናታ። አሁን ልጆች የገዛችውን ስጦታ ለአንቺ ያደረገችውን ስታይ ምን ይስም ገዛችላ፣ አባቴም እንትን ምን ልብስ እራሱ ይሄንን እንትን የሞል ልብስ ነው ብታይ እላዩ ላይ የምታየው ዋጋው ዘጠና ስድስት ብር ምን ብር ብታይ ይሄንን ሁሉ ለምን ገዛኝ ምን አይነት መልካም ሰው ነችም ልጄ ደግሞ አክስቴ ብሎ ነው ጥምጥም የሚልባት እንዴት እንደሚወዳት ታዲያ እንደዚህ ሀብታም ሴት እንዴት ብር ትበደረኛለች ማለት እንዴት አመንሻት ብር አብደ ባንክ ይኸውልሽ የታክሲ ካምፓኒ እየከፈትኩ ነው አለች ለአዳም ይባል ኦኬ እና ባንክ ብሩን ያዘብኛለች ብዙ ብር ማስገባት ተቀማጭ እንዳለሽ ማመን አለባቸው አለች። እና ደግሞ እንትን አውሄ ላይ እንትን እየከፈትኩ ነው ፀጉር ቤት በትልቁ አለች። እና እንደዛ ስትል ማንም ነው የሚያምናት፣ በጣም ታሳምናለች። በጣም በጣም ነው የምታሳምነው። መልአክ ናት መልአክ። ፀጉር ቤት ባለቤት ሆና ታክሲ አርባ ስድስት ሆነ ስድስት ናስ ኒ እዚህ አለ አበባ ሰጥእ ዮኒ በህግ ደረጃ ሊያክዘል ይችላሉ። ናሪላ እናስገባው በቃ ውስጥ ውስጥ አናምነሽ ተቀብለሻል። እኔ አላመንኩም ብታይ የተለያየ ዋትሳፕ ቁጥር ሲመጣ ሷነች እያልኩኝ ቴራፒ ያስፈልግሻል። ቴራፒስት አዎ፣ ደግሞ በህልሜ ትመጣለች እኮ መተኛትም አልቻልኩም። ኢትዮጵያ እያለሁ አታጋልጭኝ ውሹ ትላለች። እዚህ እያለሁ ደግሞ ቁጭ ብላ ታየኛለች በህልሜ። ማለት በህልሜ እየመጣች በህልሜ፣ አዎ አሁን እዚህ ዱባይ ከመጣሁ ደግሞ ሶፋ ላይ ቁጭ ብላ ድሮ እንደምታየኝ ታየኛለች። ውሽዬ በጊዜ ቴራፒ ያስፈልግሻል ማሬ። አዎ አባቴሙት ሙት እኔማ ሳላብድ አልቀርም። ሳይካትሪስት ማየት አለብሽ አለኩ። ዱባይ ሰርችላርክና ላገናኝ ሳይካትሪስት ለምን?

አረብኛ እኮ እንደ ቋንቋ ይሄ ነው የማወራው። እዛ በአካል ሄደሽ ቢይዋቸው ሳይካትሪስት እንድታናግሪ ከፈለግሽ ኦንላይን ቡክ አደረግልሻለሁ። ከፈለግሽ ደግሞ ሊንኩ ልኬልሽ እራስሽ ኢንፎርሜሽን፣ እሺ፣ ሞልተሽ ቡክ አደረገሽ፣ ሜሴጅ ይገባልሻል። ሄደሽ ቴራፒ መውደቅ አረ ልክዬ፣ ልክ እንዳዩኝ ይቺ ተስፋ የላትም ብለው እንትን እንዳይከቱኝ አማኑኤል። ያረቦች እዚህ ቤት ጉዳዩ ከማይመለከተው ሰው እንጂ መግባት አይቻልም። ይቅርታ ጋ አልማዝ ምናምን የምትባል ተስፋዬ አንድ ቢሮ ነው ያለውትና አንድ ውጭ ጋ ወጥቼ ሌሎች ልጆች አብሮኝ ስላሉ ላውራችሁ ይሄ ነው ስለዚህ

አሁን እንትን የሚያዝናና ቦታ አቡ መቶ ፐርሰንት እርግጠኛ ነኝ እንደምትያዝ፣ መቶ ፐርሰንት። ጀርባዬ እንደዛ ነው የሚለኝ። እኔ ጀርባዬ አይዋሸኝም። ትያዛለች ሽዬ ይለኛል ጀርባዬ። ደሞ እኔ ተስያለሁ አቦ ትያዝ ይመስለኛል። ያ ረቢ ኢንሻአላህ እንግሊዝ ሀገር ለመሄድ ጥላ አስገባለሁ ብዬ ተስዬ አይጋጭም። እንዲያው እንደሞት ይያዝም ነው። ኧረ እኔ አሜሪካ ካሁን በኋላ በነፃ ነው ሰድሽ ብሎ አልፈልግም። ያቺ ሀገር ምንም ዕጣ ክፍሌ አይደለችም። ያደለችም ኧረ ጦሴን እኔ የትም ሀገር አልሄድም። እንግሊዝ ነበር ዲክቶስ ሽይ ነበር ካናዳ ነበር፣ አይ እሷ አሜሪካ ነበር ያለችው። ካናዳማ ልጆቻችን የሚማሩበት ሀገር ነው አለች። ታዲያ እናንተ አሜሪካ እየኖራችሁ ልጆቻችሁ ካናዳ እንዴት አት እኛ አሜሪካ የምንሄደው ኢትዮጵያ ልናስተዋውቅ ነው አለች። እኔ እኔ እንደውም ሞዴል መሆኑ ነው የልጅነት ምን አሜሪካ የምትባለው ሀገር ኢትዮጵያ የምትባለው ሀገር አጣቀቀ ኢትዮጵያ አለች ካልቸራችንን እና ምንድን ምንድነው ያለችው አቦ ሙኒ ነው ይሄ ምን እንትኑን ዕቃ ይዘን እንሄዳለን አለች ኢትዮጵያን የሚያስተዋውቅ ኦኬ ኤግዚቢሽን ማለት ነው እና አሁን አንቺ ሞዴል ሆነች ልትሄጂ ነበር ማለት ምንድን ነው? አና ይሄ ወደ ላድርግ አስቀረችኝ። እሺ ሞዴል ምን አድርጋ ነበር ልትወስድሽ ነበረው ሀገር ልታስተው ማለት እቃ ይዛችሁ ምናምን እንደ ኤግዚቢሽን ልታዘጋጁ አ መስከረም አስራ ሰባት እኮ እንትን ኢምባሲ እንገባለን አለች።

ይህንን ሀሳብ እኮ አቡዬ እኔ ጋርም ራሱ እንትን ብላኝ ነበር። ምንድን ነው መሰለሽ ምትልሽ ይሄ አፄ ቴዎድሮስ ድሮ የነበሩት ነገስታትን በአሻንጉሊት አይነት ነገር ተደርጎ የእነሱ ታሪክ እዛ ላይ ይጻፍበት እና የእነሱ ታሪክ እነሱን ሁ ለካሚንግ ጄኔሬሽን እናስተዋውቃቸዋለን ነው ሀሳቡ ማለት ነው እና አሜሪካ ያሉ ህጻናት ምናምን እንደ ባዛር ተዘጋጅቶ እሱን ለማስተዋወቅ እኔ አሁን በስራ ምክንያት ነበር የተገናኘ ነው። ይሄንን ሀሳብ ምናምን ይሄ ተስፋ የምሰጥሽ ነገር የለም በቃ እዚህም እንደዚህ እጅ ይረጅም ነው፣ እዚህ እንሄዳለን፣ እንደዚህ እናደርጋለን ምናምን እና በቃ በጣም ትልቅ ተስፋ ውስጥሽ ስትከትብሽ ማለት ነው ይሄንንም ሀሳብ ለእኔም አጫውታኝ ነበር። በጣም እኮ በጣም ሺዝ በጣም ስማርት ነች እኮ አቡየ አልገባሽም ባይ ዘ ወይ ማንም ሰው ነው የሚያምናት አሁን እኛ እንደዚህ እንተን ስላልን ነው እንጂ ብታገኛችሁ እንዴት ሰው ላይ ትረስት መፍጠር እንዳለባት ታውቃለች እንድታምኛት ምንም ታደርጋለች በቃ እና በጣም በቃ እሷ ላይ ትልቅ እምነት ትገነባብሻለች ከዛ በኋላ ነው እርምጃ የምትወስደው ግን ይህንን ሁሉ ነገር የምታደርግበትን ጊዜ ብትሰራበት። ለነገሩ ያገኘችው ገንዘብ ያውልሽ። ባሏ እኮ አሉ ሀቡ ባሏ የሆነች ልጅ ዛሬ ስነግረኝ ደራሲ ነው አሉ፣ እሱ ይጽፋል አሉ፣ እሷ ትተውናለች አሉ። አባቴ ሙጥ። እኔ ግን አሁን ዝም ብዬ ሳስብ ያሳቀችለው፣ የምር አርቲስት ናት። የቪዲዮ ነው ታግቼ ነው የምትለው አግቼ ትልሻለች ፋኖ ደብድቦኝ ትልሻለች። ለዚህ ነው የምታያይዘው እኮ ስምንት ወር ሄዳ እኮ አበገነችን እኮ ቢ የመሬድ ነፍሴ ታውቃላችሁ ባረብኛ የአይምሮ ታማሚ ትሆናለች። እኔ ደግሞ እኔ ደግሞ ዘጠና አይ የሆነ ኬስማ ይኖርባታል እኮ ኖ እኔ ዘጠና ፐርሰንት እርግጠኛ መሆኑ የሚያምነኛ አጣው፣ እንጂ ሰው አይደለችም እያልኩ ነው። ሰው አይደለችም ራሱ በድሮ ጊዜ እኮ ሴጣንን ያየ ሰው እኮ ሴጣን እንደዚህ ቆንጆ ነው አሉ እኮ። ያው እራሱ ሴጣን ናት እሷ። ወይ ንገርሽማ ማለት ነው እንትን ፋኑ አጉቶ የምትልበዱ ወይ ምድርቴት መጣፋኑ። አይ የድሮ ነው አለ ከኢትዮጵያ ስለፈዳቸው የአራት ዓመት ቪዲዮ እኮ እሱ። በነገራችን ላይ እነዚህ ቪዲዮዎች የሚወጡት ሶርሶች ራሱ ራሷ የቀጠራቻቸው በፌክ አካውንት የምትለጥፋቸው ናቸው። እንዴ እዚህ ከተጠራጥኩት ቁም ይጻፋለኩ እዚህ ካሉት ከተበሉ 57 ሚሊዮን ከተበሉት ውስጥ ለእሷ ኢንፎርሜሽን የሚያቀብል አለ፣ ኮሚሽን የሚከፈለው አለ። ይገፋ። አታዲያ ች ግለሰብ አይደለችም። ች ትልቅ ማፊያ ናት። ች እኮ ትልቅ ማፊያ የማፊያ ቡድን ናት እኮ። እንደ እሱን አይደል? እንደ አሁንም እ የተከሰሱ ሰዎች እኳ አሉ እዚሁ ኢትዮጵያ ውስጥ እኮ እነዚህ ሰዎች ነው ገፋ አቅተውን የገባ ነው። እነዚህ እጃቸው አለበት ተብለው እኮ ክስ የተመሰረተባቸዋል። ለዛ እኮ ነው ጉዳዩ በቃ ሌላ ሌላ ነው የምትይዘው እሷ ጉዳይ። ማንንም አመን አይቻልም። አብረው እንረዳለን እናጣራለን ምናምን ብለውም ተጠግተው ኢንፎርሜሽን ነሷ የሚያቀብሉ አካላት ሊኖሩ ይችላሉ። በጣም መጠንቀቅ አለብን በዚህ ጉዳይ አልኩሽ እኮ ሴጣናት ሴጣናት ሰው አይደለችም። ለዛ ነው አንድ ሰው እንዴት ይሄንን ሁሉ ጉድ ይሰራል? ስድስት ስልሳ ስድስት ናት። አረ፣ ፋሲካ አንቺ ባት ነግሪኝና፣ የሺ 500 ሺ 1000 ሺ ከተ ነው 10 ሺ ከተ ሰጠ 15 ሺ ትመልሳለች ነገር ነበር። እምቢ አለኝ። አዎ፣ ለምን ቤት ውስጥ አስቀምጫለሽ ብለኝ ጠራርጌ ሰጠኋት። የጆሮ አባቴ ሙት የው ልጅ እና ያሳየኝ ጠራርጊ ሰጣው። ስንት ግራም ወርቅ ከሪም ጎልድ ነው? ሁለቱም ያንገት የተላኩልኝ፣ የእጅ ብራስሌት የቆየ ነበረኝ፣ የጆሮ ሁለት ነበረኝ። ሁሉንም ጠራርጊ አስቀምጪ ብዬሽ። ስንት ግራም ይሆናል? ኪሳራሽን ለማወቅ በግምት እኔ እንጃ አላውቅም። የአንገት ሁለት በይ

በዚህ እናውራ። ሁላችሁንም ስላገኝባችሁ ደስ ብሎኛል። የምትሄዱበት አካሄድ አሁን ከዚህ በኋላ ወደየትም ወደ ግራም ወደ ቀኝም ምንም አይነት መፈናፈኛ እንዲኖረው የማይሆን ቢሆን፣ ቀጥተኛ የሆነ ሁሉም በትክክለኛው ግቡን እንዲመታ የሆነ ቢሆን በጣም የተመረጠ ነው። እስፔሻሊ ዱባይ ላይ የምትኖሩ ሰዎች ህጉን ታውቁታላችሁ ብዬ አስባለሁ። ከዛ በተረፈ ደግሞ በተወሰነ መልኩ ምን መደረግ እንዳለበት እዚህ ላይ እንኳን ማውራት ባይቻል መኬድ ያለበት መንገድ ምን ያህል እንደሆነ መነጋገር እንችላለን። በመጀመሪያ ደረጃ ጥሩ ግብ፣ ጥሩ ደረጃ ላይ ለማድረስ ከሳሽ ያስፈልጋል። አሁን እንዳየሁት ከሆነ ከአንድም ሁለት ከሳሽ አለ። ያ ከበቂ በላይ ነው። ከዛ በተጨማሪ ክሱ ከተጀመረ በኋላ ቀጥታ ክሱን መከታተል ያስፈልጋል። ይሄ ክስ በፖሊስ ጣቢያ የሚታይ ሳይሆን ቀጥታ ወደ ፍርድ ቤት መሄድ አለበት። ክሱን የሚያደራጁ ነገሮች መጨመር መቻል አለባቸው። አንደኛ ቼኮች፣ ለሰው የተሰጡ ቼኮች፣ በአጠቃላይ ቼክ ያላቸው ሰዎች